ታዩ እውነትም ደን ለማክበር የመጣችሁ ትመስላላችሁ። ደቻሳ ብቻ ነው አባገዳ መስሎ የሚታየኝ፣ መመረቅም ነበረበት ብዬ አሰብኩ ካየዋቸው በኋላ የደን አባገዳ እንበላቸው። ክቡር አቶ ሙባረክ ኤልያስ በኢፍድሪ ሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ ክቡራን የፌዴራልና የክልል ከፍተኛ ስራ ኃላፊዎች፣ ክቡራን የኢትዮጵያ ደን ልማት አመራሮችና ሙያተኞች፣ ክቡራን የልማት አጋሮችና ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን በቅድሚያ ደን እና ምግብ በሚል ርዕስ ለሚከበረው የ2025 የዓለም አቀፍ የደን ቀን እንኳን በሰላም አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። ሁላችንም እንደምታውቁት አገራችን ኢትዮጵያ በመሬት አቀማመጧ እና በተፈጥሮ ሀብቷ የታደለች እና ተለያይነት ያለው መልክዓ ምድር እና የአየር ንብረት እንዲሁም የብዙ እጽዋት እና አዋፋት ባለቤት ናት። አገራችን በብዛቷ በብዛይወት ሀብቷ ከአፍሪካ አምስት በብዛህይወት ስብጥታቸው ከታወቁ አገራት ውስጥ አንዷ ስትሆን በዓለም አቀፍ ደረጃ ደግሞ ከታወቁት ሀአምስት አገራት መካከል ትገኛለች። የኢትዮጵያ ደን ልማት ይፋ ባደረገው መረጃ አገራችን ከ26 ሚሊዮን ሄክታር በላይ የደን ሀብት ያላት አገር ነች። ይህ ሀብት በራሱ ለሚሊዮኖች ዋነኛ የኑሮ ምንጭ ከመሆኑም በላይ በተለይ እንደ ግብርና ላሉ አምራች ዘርፎች ዘላቂ ምርታማነትን በማረጋገጥ የማይተካ አስተዋጽኦ በማድረግ የበለጸገች ሀገር ለመፍጠር ለምናደርገው ብርብ ተጨባጭ ሚና በመጫወት ላይ ይገኛል። ይሁንና እንደ ሀገር ለረጅም ዘመናት የተፈጥሮ ሀብት ጥበቃና ዘላቂ አጠቃቀምን መሰረት ያላደረገ የኢኮኖሚ ዘይቤ በመከተላችን የደንና እንዲሁም አጠቃላይ ተፈጥሮ ሀብታችን ለአደጋ ተጋልጦ እንደነበር የሚታወቅ ነው። ይህንን ተግዳሮት ለመቀልበስ ሀገራችን ዘላቂና አረንጓዴ ልማትን አቅጣጫን መከተል የሚያስችሉ የተለያዩ ፖሊሲዎችና ስትራቴጂዎችን ቀርጻ በመተግበር ላይ ትገኛለች። በ2011 ዓ.ም በክቡር ጠቅላይ ሚኒስትራችን ቁርጠኛ አመራር ሰጭነት የተጀመረው የአረንጓዴ አሻራ መርሃ ግብራችን ባለፉት ስድስት ዓመታት ከአርባ ቢሊዮን በላይ የተለያዩ ዝርያና ጠቀሜታ ያላቸው ችግኞችን በመትከል የእጽዋት ሽፋናችንን ከማሳደግ ባሻገር አረንጓዴ አሻራ መርሃ ግብር ለምግብ ዋስትና ማረጋገጫ መሳሪያ መሆኑን ማየት ተችሏል። በመርሃ ግብሩ ከተተከሉ ችግኞች ከ60 ፐርሰንት ያላነሰው የጥምር ደን ግብርና ዝርያዎች ሲሆኑ በተለይ የፍራፍሬ ዛፎች ልማት ከአርሶ አደሩ የምግብ ፍጆታ ባለፈ ለውጭ ገበያ ማቅረብ ያስቻለ ሆኗል። የመኖ ልማት ሥራም በስፋት በመከናወኑ ከሌማት ትሩፋት የተመጣጠነ የምግብ አቅርቦት እንዲኖር አስችሏል። በተጨማሪም ለብዙ ወጣቶችና ሴቶች አረንጓዴ የስራ እድል መፍጠር ተችሏል። በ2028 በ20 2ያ 50 ቢሊዮን ችግኞች ለመድረስ በምናደርገው ጥረት ውስጥም በ2017 ዓ.ም በዚህ ዓመት 7.5 ቢሊዮን ችግኞችን ለመትከል ታቅዶ እየተሰራ ሲሆን እስካሁን 4.7 ቢሊዮን ችግኞች ተዘጋጅተዋል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ እና በተፋሰስ ልማት የተቀናጀ ስራ በሰራችው ስራ የደን ሽፋን ወደ 23.6% ደርሷል። በ2030 ይህንን ሽፋን 30% ለማድረስም እየሰራን እንገኛለን። ከዚህም ባሻገር መርሃ ግብሩ የብርሃነትን መስፋፋትን የአፈር መከላትን የደን መጨፍጨፍንና ብዝሃ ሕይወትን መጥፋትን እንዲሁም የውሃ አካላት መበከልን መክታትና የታዳሽ ኃይል አቅርቦትንና አጠቃላይ ምርታማነትን ለማሳደግ ከማሳደግ ጎን ለጎን ምድራችንን ሰቅዞ የያዛትን የአየር ንብረት ለውጥ ችግሮችን ለማሰስሪያና ለማጣጣም ከፍተኛ አስተዋጽኦ እያደረገ ይገኛል። ክቡራትና ክቡራን መንግስታችን በቅርቡ ያጸደቀው የአረንጓዴ አሻራና የተጎዱ መሬቶች ማገገሚያ ልዩ ፈንድ አዋጅ የተባበሩት መንግስታትና ሌሎች ዓለም አቀፍ አጉራዊና ቀጠናዊ ተቋማት ያጸደቋቸውን የዘላቂ ልማት ግቦች ለማሳካት ኢትዮጵያ በላቀ ኃላፊነት መንፈስ ድርሻዋን ለመወጣት የሚያስችላት ከመሆኑን ባሻገር በተለይ አገራችን የበርካታ ድንበር ተሻጋሪ ወንዞች ባለቤት ከመሆኗ ጋር ተያይዞ የተራቆቱ መሬቶችን በማዳንና በማልማት ለቀጠናው ዘላቂ ልማት፣ ሰላምና ደህንነት አሻራዋን የሚታሳረፍበት ነው። መንግስታችን ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት እያደረገ ያለው ጥረት አጠናክሮ ለማስቀጠል እና የደን ሀብታችንን ለሀገራዊ ኢኮኖሚ እድገት የሚጠበቅበትን ሚና እንዲጫወት ለማድረግ እየሰራን ያለነውን የአረንጓዴ አሻራ ፕሮግራማችንን የበለጠ አጠናክረን መቀጠል ይገባናል። የደን ምርት ውጤቶችን በስፋትና በጥራት በማምረት አገራችን ከውጭ የምታስገባቸውን የደን ምርቶችን በአገር ውስጥ ምርት የመተካት እና ወደ ውጭ ኤክስፖርት ሊደረጉ የሚችሉትን የደን ምርቶች ውጤቶችን በማሳደግ ከደን ሀብታችን የምናገኘውን የውጭ ምንዛሬ ግኝት በእጅጉ ማሳደግ የሚገባን ይሆናል። ይህንን ለመምራት የሚያስችል አገራዊ እቅድ እየተዘጋጀ ሲሆን በዚህ አመት ይፋ እንደሚደረግ እምነት አለኝ። አገራችን ከደን ሀብታችን ካርበን ሽያጭ ልታገኝ የሚገባት ጥቅም እንድታገኝም ዓለም አቀፋዊ ልምዶችን በመውሰድ እና ቅንጅታዊ አሰራሮችን በማጠናከር ከፍተኛ ጥረቶች ማድረግ ይጠበቅብናል። እነዚህን ተግባራት በስኬት ለመፈጸም የጠራ ስትራቴጂና አቅም በማዘጋጀት በቁርጠኝነት ርብር ማድረግ ይገባናል። በዚያው አጋጣሚ በተለይም በዘርፍ ውስጥ ላለን ሙያተኞች አንድ ጥሪ ማቅረብ እፈልጋለሁ። እየሰራን ባለነው የአረንጓዴ አሻራም ሆነ ታየ ስራዎች ውስጥ ውስንነቶች፣ ግድፈቶች ሊኖሩ ይችላሉ ብዬ ገምታለሁ። ከዚህ በፊት እኔም በዘርፍ ውስጥ እንደነበረ ሙያተኛ ለደኑም ሆነ ለተፈጥሮ ሀብት ዘርፉ የተሰጠው የፖለቲካ ትኩረት፣ የአመራር ትኩረት አነስተኛ ነው ብለን ብዙ ጊዜ ስንተች እና ሀሳቦችን ስናቀርብ ነበር። አሁን ይሄ ታሪክ ሆኗል ብዬ አስባለሁ። ከየትኛውም ጊዜ በላይ ለተፈጥሮ ሀብት ጥበቃና ለደን ልማት ከፍተኛ ትኩረት የሰጠ አመራር ከክቡር ጠቅላይ ሚኒስትራችን ጀምሮ አለ። ነገር ግን እነዚህ በሰፊ የህዝብ ንቅናቄ የሚሰሩ የተፋሰስም ሆነ የደን ስራዎቻችን ውስጥ ውስንነቶች እንኳን ቢኖሩ ሙያተኞች ተነስተን እነዚህ የሚሰሩትን ስራዎች በመደገፍ በመምከር፣ በማር ጉድለቶችን በመሙላት የበለጠ ወደፊት መሄድ ይጠበቅብናል እንጂ ጥግ ይዘን ትችቶችን በመሰንዘር የሚገኝ ውጤት እንደሌለ ላሳስባችሁ እፈልጋለሁ። ዛሬ እኔ ራሴ እንደ አንድ የዘርፍ ሙያተኛ የሰራ ናቸው ቦታዎች ላይ ሲሄድ ሁልጊዜ ግዜ ይሄንን እንዲያደርገን ቢሆን ኖሮ ይሄን አሻሽለን ቢሆን ኖሮ እንዲ ተክለን ቢሆን ኖሮ የምን ማያቸውን ነገሮች ኢሚዲየትሊ ማደርገው ዘርፉን ከሚመሩ ሰዎች ጋር በሚቀጥሉ ላይ ይሄ መሻሻል አለበት እንዲ ማድረግ አለበት ብለን እንደ ግብዓት ተጠቅመን በጣም ብዙ ነገሮችን አሻሽለናል። ስንጀምርና አሁን የደረስንበት። አሁንም የሚሻሻሉ ነገሮች ይኖራሉ ብዬ አስባለሁ። ዛሬም ይህንን ቀን መሰረት አድርገን በምናደርጋቸው ውይይቶች ላይ የዘርፉ ምሁራን የስራው አካል ራሳችሁን አድርጋችሁ የስራው ባለቤት ራሳችሁ አድርጋችሁ ያሉትን ውስነቶችና እጥረቶች ለማረም ድርሻችሁን እንድትወጡ አደራ ለማለት እፈልጋለሁ። በመጨረሻም የልማት አጋሮቻችን እስካሁን ላደረጋቸው ዘርፈ ብዙ ድጋፍ በራሴና በኤፍሪ ግብርና ሚኒስቴር ስም እያመሰገም የጀመርናቸውን መልካም ስራዎች ለማስፋት አሁንም ኢትዮጵያ ከአምሳ ሚሊዮን ሄክታር በላይ ማገገም ያለበት ሰፊ መሬት ያለ ከመሆኑ አንጻር እስካሁን የሰራናቸው እስካሁን ሪሃብሊቴት እንዲያገግሙ ያደረግናቸው መሬቶች ከሚጠበቀው አንጻር ስታይ በቂ ያለመሆኑን በመውሰድ የጀመርናቸው መልካም ስራዎች በማስፋት ድጋፋችሁን እንዳይለየን ጥሬን እያስተላለፍኩ በዚህ ዕለት ተገናኝተን የጋራ አጀንዳችን በሆነው ጉዳይ እንድን እንድንመክር መድረኩን ላዘጋጃችሁት የኢትዮጵያ ደን ልማት እያመሰገንኩ ኩመራ ግብሩ በይፋ መከፈቱ አበስራለሁ። አመሰግናለሁ።